እንዴ ታምሽታችኋል ቱቶ ነው መስሎ ታርክስ ኦፍ ሳውዝ አፍሪካ ከሳውዝ አፍሪካ በጣት ላምባራራት ቱኪ የከከለች ይለም ራስ እንደሚያስቁኝ ማለት ነው ኢትስ ሌት ናይት ጀስት ኦኬ ሌት ናይት ጀስት ወርክ አውት ከመሸ ነው ምገው ዛሬ

እንዴት አመሻችሁ? አናቶሊን አይታችሁት ይሁን አይሆን አላውቅም፣ ግን አናቶሊ ነበር እዚህ ጋር አሁን ከሁለት ደቂቃ በፊት እና እንደነገርኳችሁ ቸስት እና ባይሴፕስ ዴይ ነው ዛሬ። እና ዌንኤቨር አይ ቼስት ኤክሰርሳይሶች ይሄን ስጀምር ከዚህ በፊት እንዳሳየኋችሁ በባር ቤሉም ሊሆን ይችላል ኦር በዳምቤሉም ሊሆን ይችላል የመጀመሪያው አልተርኔት አደርገዋለሁ። ግን ዌንኤቨር ስሰራ ፕሬሱ ሙቭመንት ባለው ፕሬስ ሳደርግ ዝም ብዬ ፕሬስ አይደለም የማደርገው። ከዚህ በፊትም እንዳስረዳኋችሁ ትከሻዬን አገይንስት ማይ ቸስት ለመግፋት እሞክራለሁ። ጀርባዬን ደግሞ ኤቢት ወደ ኋላ የቢት ወደ ኋላ አርክ ለማድረግ እሞክራለሁ። ዛት ዌይ አይ ውል ቢ ኢንጌጂንግ ማይ ሆል ፔክስ ስሩአውት ዘ ሆል ሙቭመንት፣ እታችም እያለ እላይም እያለ ኮንሰንትሪኩንም እንዲሁም ኤክሰንት ሪክ ሞሽኑን በደንብ አገኘዋለሁ ማለት ነው። ከዛ ዊ ጎ አፕ ዌይት፣ ክብደት እየጨመርኩ ነው የሚሄደው፣ ግን ያ ዘ ሜይን ሙቭመንት ይኸኛው ነው የሚሆነው ለዛሬው። ከዛ በኋላ ሁለት ኤክሳይሶች እሰራለሁ ዊች ኢዝ ፍላይ እና ሜይቢ በኬብል ኦር በፔክዴክ። ከዛ በኋላ አንድ ሌላ ፕሬስ ሙቭመንት እሰራለሁ እንደነገርኳችሁ አይ ጎ አፕ ዌይትስ። የመጀመሪያ እንቅስቃሴ ስለሆነ ቀጥታ ባበደው አልሰራም። ቀስ እያልኩ ነው የማብደው ማለት ነው ስለ ው ፕሮግሬስ አድርጌ ወደ ቶፕ ሴት የሚሄደው ከዛ እዚህ ጋር ሁለት ሴት ሰራና በአሁ ሰት አንዳንዴ አንዳንዴ ሁለት ቶፕ ሴት ከሰራው በኋላ በከባድ ክብደት አይ ድሮፕ ዘ ዌይት፣ ወይም ክብደቱን ቀንሰውና ከዛ አንድ ሴት ሰራለሁ። አይ ቲንክ ፊለር ሴት ነው ስሙ። ፊለር ሴት ነው የሚባለው ግን ስሙ ይዳዝ ኦር ደግሞ ፊለር ሴት ወይም ደግሞ ዲሎድ ኦር ባክኦፍ ሴት ጀስቱ መስላችሁ እየሰራ እንደሆነ እያወቃችሁት እንድትሰሩ የሚያደርጋችሁን ክብደት ይዛችሁ መስራት ማለት ነው። አሁን ይሄ ስሰራው ይቅርታ፣ አይ ሀቭ ኖ ፊል ኦ ማይ ቸስት ደረት ምንም አልተሰማኝም፣ ግን ደግሞ ዞሮ ዞሮ እድገት ማለትና ጡንቻችሁን ማሳደግ ማለት መሰማት ማለት አይደለም። ግዴታ ክ ሊሰማችሁና ሊጠረክር ምናምን አይገባም። አዝሎንጋዝ በትክክለኛ ፎርም ኤክስኪዩት እያደረጋችሁ ድረስ ከሆነ ድረስ ወርካውቱን ወይቱ እየከበደ በሄደ ቁጥር ስሜቱ እየቀነሰ ይሄዳል። ስሜቱ ዳዝን ማተር ማለት ነው እና ይሄን አንዴ ደግሞ አለው ደስ የሚለኝ እዚህ ያሉት ማሽኖች አሁን ይሄ ቀጥ ያለ በመሆን ፋንታ ይዝ ወደ እኔ ፍሪ ወደዛ መሄድ ይችላል እና ወደ እኔም የተወሰነ መምጣት ይችላል። ሞስት ጂም ያሉት ማሽኖች ወደዛ ነው እንጂ መሄድ የሚችሉት ወደዚህ መምጣት አይችሉም። ፊክስድ ሬንጅ ኦፍ ሞሽን ያላቸው የሆነ እራሳችሁ እንደፈለጋችሁ የፈለጋችሁትን ሬንጅ ኦፍ ሞሽን አካሄድ ወይም ደግሞ ዛሬ እንዲህ አስጠግቼ ሜድ ክፍል ሲደክመኝ አሁን እንዲህ አስጠግቼው ቺ ትሬፕ ልሰራ እችላለሁ ኦር ገፍቼው ልሰራ እችላለሁ። ዊቼቨር ዴክ እንደፈለኩ እንደሆን እንደሆን ያደርገኛል። ይሄኛውን እንትን ደስ ይለኛል፣ እናወደዋለሁ። ፕላስ ደግሞ ይህም አጀስተብል ነው ፓዱ ማለት ነው። ይዘር ወደኋላ መተኛት ይችላል፣ አስተካክላችሁ ወር ደግሞ ወደፊት መምጣት ይችላል። ዝሜ ልንገራችሁ። ዋንቲንግ ትላይ በምትሰሩ ሰዓት ላይ ትራይ ቱ ሂፓቹን ወደፊት ገፋ ለማድረግ ሞክሩ። ሶ ደረታችሁ ወደፊት ፖፓው ቶ ያደርጋል። እንዲህ ወደ ውስጥ የምታርጉት ከሆነ ሂፓቹን ኬ ቪ ያደርጋችሁ ነው እና ከደረታችሁ በላይ ትከሻችሁ ነው የምታገኙት። ሶ ትራይ ቱ ቸስታችሁን ኤምፋሳይዝ ለማድረግ ወይም ደግሞ ጫናውን ቸስታችሁ ላይ ለማድረግ ሂፓችሁን ወደፊት ገፋ ነገር አድርጉት። ትንሽዬ ትዊቾች እና ትንሽዬ ወርቃውታችሁ ላይ የምታስተካክሏቸው ነገሮች ሩቅ ይሄዳሉ። ሳታስቡት ዛሬ እኔ ነገርኳቸው ነች ትንሽ ነገር ልትሆን ትችላለች። ትንሽ ነገር ከእኔ ብቻ አይደለም ከሌላ ሰው የምታገኘ ትንሽ ነገር ልትሆን ትችላለች። ከዛ ሆነ ኦሽት ባይሴፕስ ያደገም ነው ወይ ደግሞ ደረት ያደገም ነው ያን ያህል እንኳን አይሆንም፣ ግን አላ ትንሽ ትንንሽ የምታገኟቸው ነገሮች ስትደባልቋቸው ነው አሪፍ የሆነ ነገር ፈጥራችሁ ለራሳችሁ ከዛ በኋላ እሱን ይዛችሁ ሄዳችሁ ኮንሲስተንትሊ ሰውነታችሁ ላይ ለውጥ ልትፈጥሩ የምትችሉት ሰው ምንም የምነግራችሁን ነገር ልክም ልሆን ላልሆንም እችላለሁ። ለክ ከፐርሰናል ኤክስፒሪየንስ ነው ወይም ከግል ኤክስፒሪየንስ ነው እና ለእኔ ሰርቶልኛል። የተወሰኑትን ልትወስዳቸው ትችላላችሁ። ሁለት ሴት ብቻ ነው የምሰራው እዚህ ላይ ሁለት ሴት ብቻ እኮ አይባልም። አክቹዋሊ ማክሲመማችሁን የምትሰሩ ከሆነ አንድ ሴቱ ላበቂ ሊሆን ይችላል። አንድ ሴት ብቻ ስር ይቻል በጣም እና ሁለት ሴት ቱ ዩር ማክሲመም ካፓሲቲ የምትሰሩ ከሆነ ወር የቻላችሁትን ያህል የምትሰሩ ከሆነ በቂ ነው። ቢጊነር ካልሆናችሁ ማለት ነው። ቢጊነሮች ሶስት ሴትም አራት ሴትም የሚሰሩበት ምክንያት ምንድን ነው? አታውቁትም። ያላችሁን ሁሉ አውጥታችኋል እዛ ሴት ላይ የሚለውን አታውቁትም። ግን አድቫንስ እያደረጋችሁ በሄዳችሁ ቁጥር ሌቭላችሁ ከፍ ያለ በሄደ ቁጥር ራሳችሁን ታውቁታላችሁ። ምን ያህል መግፋት እንደምትችሉ ታውቃላችሁ። እና የሆነ ኤቭሪ ወርክአውት ሁሉንም ሴት ሁሉንም ሬፕ ሁሉንም የምትሰሩትን ነገር የሞት ሽረት አይነት ነገር ታደርጉታላችሁ። ይህን ነገር ካልሰራሁት አላቆመውም፣ ይህ ነገር ካልደገምኩት አላቆመውም። ውስጣችሁ ኦልሞስት ራሳችሁን ቻሌንጅ እያረጋችሁትና ራሳችሁ ከራሳችሁ ጋር እየተደባደበ አይነት ነገር ነው የሚሄደው። እና አይ ቲንክ አድቫንስድ መሆን ማለት እሱ ነው፣ ማቆም እየፈለጋችሁ አለማቆም እና ያቺን ስፔስ ታገኟትና በዛ መልኩ ፕሮግረስ እያረጋችሁ በሄዳችሁ ቁጥር ያኔ ሴቱ መቀነስ ትችላላችሁ። ግን የሆነ ደከመኝ ብላችሁ የምታቆሙ ከሆነ ሶስት አራት አምስት ሴት ሊያስፈልጋችሁ ይችላል። የሚከብደው ይመስሉኝ ነበር ግን ፈሪቸው ነው እንጀል ከክብደው እና ሆይ ኔቨር ደሞ ክብደቱ የቀለለ ሲመስላችሁ ጀስት አውት ኢነርጂያችሁን አትግደሉበት። ጨምራችሁ የጨምራችሁበት ላይ ብትሰሩ ይሻላል። አንዴ ዋርም አፕ ካረጋችሁ በኋላ ማለቴ ነው

ሰው ኤክሰርሳይሶቼ ላይ ከፑሽ ወደ ፑሽ ወደ ፑሽ አልሄድም። ከእዚህ ስም ነገርያችሁ ይሁን አይሁን አላውቅም ግን ከአንድ ፑሽ ወደ ሌላ ፑሽ አልሄድም። ፑሽ እሰራና ፕሬስ ሙቭመንት ማለት ነው። ፑሽ እሰራና ከእዚያ ፍላይ ቫሪዬሽን እሰራለሁ። ሰው ድክም ብሎኝ የሆነ ማንሳት የምችለውን ነገር ላላነሳ እችላለሁ። ከእዚያ ቀጥታ ወደዚህ ብመጣ ኖሮ ከኢንክላይንድ ዳምቤል ፕሬስ ቀጥታ ወደዚህ ብመጣ ኖሮ ማለት ነው። ግን ኢንክላይንድ ዳምቤል ፕሬስ ሰራው፣ ፍላይ ሰራው። ሶ አይ አም ጊቪንግ ማይ ፍሮንት ዴልስ የተወሰነ እረፍት ፑሽ ከማድረግ

ኢፔን ስላነሳው ስለሞከርኩት ከቅድሙ አነስ ያለ ሪፒቴሽን የሰራሁት ግን ሶሎን ጋዝ ፕሮግረስ እስካረኩ ድረስ እና ሶሎን ጋዝ በአሪፎርም ደግኳቸው ሄቪ ዌይት ከሰራው ድረስ አይ አም ቢልዲንግ ማይ መስልስ ዛት ኦል ሺሮት ይህንም ብቻ ነበር የጻፈችው። ወደ ባይሴፕስ ሊገባ ነው አላያችሁትም። ምክንያቱም ቪዲዮውን አቁሚው ነበር ግን ሶረውሮ ቆሞ ነው አምሀፒ ከዚህ በፊት ልንገራቸው አልንገራቸው ይህን አላስታውስም፣ ግን አነስ ያለ የጡንቻይን አካል ለምሳሌ ባይሴፕሴ፣ ካልፌ ካፌ በቃ ሁለቱ ናቸው ያሉት አነስ ያለ ቮሊዩም ወይም ደግሞ ብዙ እንቅስቃሴ ያልሰራም በአንድ ቀን አሁን ለባይሴፕሴ ሁለት እንቅስቃሴ ነው የምሰራው፣ ግን ከነጎዲያ ወይም ከሦስት ቀን በኋላ እደግመዋለሁ ይህንኑ እንቅስቃሴ ባይሆንም ሌላ እንቅስቃሴ ማለት ነው። ከእዚያ እንደገና ከሦስት ቀን በኋላ እደግመዋለሁ። ስለዚህ በዘጠኝ ቀን ሬንጅ ውስጥ ሶስት የባይሴፕሴ ትሬን አደርገዋለሁ። በዛ መልኩ ነው ባይሴፕሴ ላይ አሪፉን ለውጥና አሪፉን እድገት ያየሁት በአንድ ቀን ሶስት፣ አራት፣ አምስት የተለያዩ ኦ አሁን ይሄንን ጭንቅላት አሁን ይሄንን ጭንቅላት ምናምን እያልኩ የተለያየ እንቅስቃሴ በመስራት ፋንታ አይ ስታርትድ ፎከሲንግ ኦን በአንድ ቀን ሁለቱን እንቅስቃሴዎች አሪፍ አድርጌ ልስራ። ከዛ ወዲያው ሪከቨር ያደርጋል አረስ ያለ መስል ግሩፕ ስለሆነ እሱን ከሶስት ቀን በኋላ ልድገመው። እንደዛ እያረኩ መስራት በጀመርኩ ቁጥር አሪፍ ለውጥ አየሁበት ባይሴፕሴ ላይ። ያው ትልቅ ላይ መስራችሁ ይችላል እናንተ፣ ግን ለእኔ አድጓል። ሰሩ ሌላ ማወቅ ያለባችሁ ነገር እንደ ሌሎች ጡንቻዎቻችሁ ወዲያውኑ ልትሰሩት አትችሉም። ማለት አሁን አንድ ሴት ከሰራችሁ በኋላ ጀርባ፣ ለምሳሌ አሁን ላት ቡልዳውን ከሰራው በኋላ ደግሜ ላት ቡልዳውን ለመስራት ቢ 4 ሰከንድ አንድ ደቂቃ ሊፈጅብኝ ይችላል ሪከቨር ለማድረግ፣ ደግሜ ሊሰራው ይችላለሁ ያንኑ የሰራውትን ክብደት እና ያንኑ የሰራውትን ድግግሞሽ። ባይሴፕስ ሲሆን ግን አሁን እዚህ ጋር በሀያ ኪሎ ብሰራው ይሄንን ነገር ኢንክላይን ዳምቤል ከርሉን በሀያ ኪሎ ብሰራው ከአንድ ደቂቃ ወይም ከአርባ አምስት ሰከንድ በኋላ ደግመ ሊሰሩ አልችልም። እንደነገርኳችሁ ትንሽ የመስል ግሩፕ ስለሆነ ወዲያው ፋቲግ ታደርጋለች። እና ደግማችሁ መስራት ኢዝ የማይሆን ነገር፣ ምክንያቱም እንደነገርኳችሁ ትንሽ ነገር ናት። ያንን ትልቅ ነገር ለመጎተት የሞከረች ነው። ረዘም ያለ ታይም ፔሪድ ያስፈልገዋል፣ ከሌላ የጡንቻዎቻችሁ አካል ማለት ነው። ምክንያቱም አይዞሌትድ ሆና ነው የምታገኘው። ያንን ወይት ላት ፑልዳውን ስትሰሩ አብሯችሁ ባይሴብሳችሁም እየሰራ ነው። ሌሎች ሌሎች ተያያዥ ጡንቻዎች እያገዙት ነው ግን ባይሴፕስም ባይሴፕስ ብቻ ነው፣ ምንም የሚያግዘው ነገር የለም። ስለዚህ ረዘም ያለ ረፍት ሰዓት ያስፈልገዋል። ረዘም ያለ ደቂቃ ማለት ነው። ኦኬ ከአስራ አምስት ደቂቃ ረፍት በኋላ ተመልሻለሁ። ቅሌ ነው ኤግዛጀሬት ማድረጌ ነው ወይም አካበዴ ነው። ለባይሴፕሳችሁ ምን ያህል ረፍት እንደሚያስፈልጋችሁ መናገር ወይም ማሳየት ፈልጌ ነው። ረዘም ያለ ሰዓት፣ ረዘም ያለ ሰዓት ተስፈልገዋል አለበዛ ይህ እንደግም ጨረሽ ነው። መስራት አልችለው አያነሳልኝም። አለለም ክብደቱን እራሱ ለአንዲ ማድረግ አይችልም። አምኖ ጆኪንግ አይደለም አለ ቢሴቱ የባይሴፕስ እንቅስቃሴዎች መሀል ያለው ልዩነት ይሄ ቅድም የሰራሁት ኢንክላይን ዳምቤል ከርሉ እጄን ኢት ፎርስ ሲት ወይም ወደ ኋላ እንዲሄድ ፎርስ ያደርገዋል፣ ያግደዋል። ይሄኛው ደግሞ ወደፊት እንዲሄድ ያግደዋል። ሶ ሁለቱም ፖዚሽን ላይ እጄን ትሬን የማድረጉን የማሰራቱን እድል አገኛለሁ ማለት ነው። ሶ ሁለቱም እንቅስቃሴዎች የምሰራበት ምክንያት እሱ ነው። ከዛ ቀጣይ ባይሴፕስ ሴሽን ላይ ደግሞ አውተር ሳይድ ኦፍ ማይ ባይሴፕስን ኢንጌጅ ለማድረግ ወይም ደግሞ እሱ ላይ ፎከስ ያደረገ እንቅስቃሴ ይሰራለሁ። አክቹዋሊ ዛሬ ምሰራ ነበር ግን ይኸኛውን ከሰራው የተወሰነ ጊዜ ስለሆነ ነው ስለቆየሁ ይሄን ከሰራው ዛሬ ይሄንን የምሰራው ግን ላይክ ሃመር ከርል ምትሰሩ ከሆነ ምናምን አውተር ሄድ ኦፍ ዩር ባይሴፕስ ኦር ብራንች ነው መሰለኝ የሚባለው እሱን ታገኙታላችሁ ማለት ነው። ከዛ ውጪ የስ ፎር አር የምሰራለሁ። ፎር አር የምሰራበትን ምክንያት ዌንኤቨር አይ ባይሴፕስ ሾርት ባይሴፕ ሰው ሾርት ኢንሰርሽን ያለው ሰው ባክ ፖዝ ሂት ሳረግ መድረክ ላይ ወይም ደግሞ ባክ ፖዝ ሂት ሳረግ እዚ፣ የጎደለ ነገር አለ፣ ባዶ ይመስላል፣ ቀጭን ይመስላል እጄ። እሱን ልሞላው የምችለው እንዴት ነው? አንድም ትራይሴፕስ፣ ዚ ያለችው ትራይሴፕስ በማሳደግ ኦር ግሮ በማድረግ እና ሁለተኛ ደግሞ ፎር አርሚ ከመተለቁ የተነሳ ኔ ሳይሆን ቢተልቅ ፎር አርሚ ሲተልቅ እዚ ያለውን ጋፕ ይሸፍንልኛል። ቦዲ ቢልዲንግ ዞ ላባት ኢሉዥን እና ትልቅ የመሆኑን ኢሉዥን ይፈጥርልኛል ማለት ነው። ስለዚህ ፎራን የምሰራበት ምክንያት እሱ ነው።

ፎርአርም ለመስራት ስትሞክሩ ይሄኛውና ይህኛው ሁለት ፓርት ነው ያለው ፎርአርማችሁ። ሶ ይሄኛው መስራት የምትፈልጉ ከሆነ ዚስ ዌይ ነው ስትሬች የሚያደርገው። ይሄኛው መስራት የምትፈልጉ ከሆነ እንዲህ ነው የምትይዙት። ሶ እንዲህ የሚያዝና እንዲህ የሚያዝ ልዩነት ነው ያለው ማለት ነው። እንዲህ የሚያዝና እንዲህ የሚያዝ እግር ያገባል ለካ ቢሮ እንዲህ ይዤ እንዲህ መስራት ከሆነ አም ትሬኒንግ። ይሄኛው ዞሮ ዞሮ ሬዚስታንስ ኦር ኬብሉ የሚሄድበት ዳይሬክሽን ነው የትኛውን የፎርአርማችሁን አካል እንደምታገኙት ኢንዲኬተር የሚያሳየው። አሁን ይሄ ኬብል ወደዛ ነው እየጎተተኝ ያለው። ሰው ይሄኛው ነው ትሬን ማድረገው። ወደዚህ ለማምጣት የሞከርኩ ስለሆነ ወደዚህ ዞሬ ደግሞ ወደዛ እየወሰደኝ እንዴ፣ ነው ያ ወደዛ የወሰደኝ። ወደዚህ ለመውሰድ የሚሞክር ከሆነ ደግሞ ይሄኛውን ነው ማገኘው ማለት ነው። ግን እኔ እንደነገርኳችሁ ይሄኛው ይኔ ኢት ካን ኔቨር ጌት ቱ ቢግ፣ ትልቅ ነውላችሁ አልፈልግም፣ ወር አልችልም። ግን ማሳደግ የምፈልገው የኋለኛውን ነው። ለዛ ነው ችል ምሰራው። ኦኬ አሪፍ የሰራሁት ምን እንደነበረ ጠፋብኝ። በተነጻ በመነጻጸር ካለፈው ሳምንት በአንጻራዊ መልኩ አሪፍ ነው የሰራሁት እና እንደ ድሮ እንደ ጀስት ላይክ ኦልድ ዴይዝ ትላለህ። ከጂም ተባርሬ የመጣሁት ማለቴ ላይክ መሽቶ ነው የመጣሁት። ድሮ ግን ላይክ መሽቶ አልነበረም የሚያስወጡኝ፣ አስጠልቻቸው ሦስት ሰዓት አራት ሰዓት ጂም ስትገባ። አሁን ግን አክቹዋሊ መሽቶ ነው እና ሻወር ተሰብኩት። ያው ለእናንተ ምንም አይደለም፣ ግን መኪናው ነው የሆነ የሆነ ነገር ይላል።

ቤት ገብቻለሁ እና የፈጠነ ሻወር መውሰድ አለብኝ እና ቪዲዮን ፖስት መደረግ አለበት። ስለዚህ ራቴን ከመብላቴ በፊትና ሻወር ከመውሰድ በፊት ነው ቪዲዮን ፖስት ማድረገው። ግን እየበላው ያለ ቪዲዮ አይደለም፣ ቅርጸው ማለት ነው። ዝም እያሳየቻችሁ አይቡን እና ስጋውን እና እንቁላል ነው። 150 ግራም የጥጃ ስጋ እና አራት እንቁላል እና አይብ ነው 100 ግራም